ሰላም፣ ሰላም ውድ ዩቱቢ ሰዎቼ፣ እንዴ ናችሁ? ዋው! ዛሬ እጅግ በጣም ደስ የሚል ቀን ነው። ዛሬ ላካፍላችሁ ወደርኩት ቃል ምንድን ነው? ስለ ቃል ነው። ቃል ምን ያክሎቻችንን፣ ቃል እንደሚሰብር፣ ቃል እንደሚጠገን የምናውቀው ቃል በጣም ወሳኝ ነገር ስለሆነ ዛሬ ለራሳችን መንገድ ስላሉብን አስር ቃላቶች አጠራ ጠራ አድርጌ ነግራችኋለሁ ማለት ነው። የመጀመሪያው ተመስገን የሚለውን ቃል ለራሳችንን ደጋግመን በመንገር ምስጋና እና አመስጋኝ መሆን እንችላለን ማለት ነው። ስንነሳ እግዚአብሔር ይመስገን፣ እንግዲህ ስንሰራ፣ በማንኛውም ሰዓት ላይ ተመስገን የሚለውን ቃል ለራሳችን በመንገር ተመስገን የሚለውን ቃል ከራሳችን ጋር ማዋሃድ እንችላለን ወሳኝም ነገር ስለሆነ ማለት ነው። ለህይወታችን ሁለተኛው እኔ የተባረኩ ነኝ የሚለውን ቃል ለራሳችን ደጋግመን በመንገር ራሳችንን ወደ መልካም ነገሮች መሳብ እንችላለን ማለት ነው። ይህን ልል የቻልኩበት ምክንያት ብዙ ሰው ራሱን እንደተረገመ እኔ ከተረገመ ቤተሰብ እንደዚህ ያው አሉታዊ የሆኑ ሀሳቦች የነበሩብን ስላሉ በዛ ይሄዳል ማለት ነው። ስለዚህ እኔ እየተባረኩ ነኝ የሚለው ቃል እጅግ በጣም ወሳኝ ነው ማለት ነው። በቀን ውስጥ መደጋገም ያለብን ጠዋት ስንነሳ የተባረቀን ስ እየተባረከ ስለሰጠን ፈጠረችንን እኔ የተባረኩ ነኝ ብሎ ማመስገን በጣም ወሳኝ ነገር ነው ማለት ነው። ሌላው እኔ እድለኛም ጠንካራም ነኝ ብሎ ለራሳችን ደጋግሞ መንገር፣ ምክንያቱም እድለኞችም ነን። ምክንያቱም የፈጠረን አምላካችን ታላቅ ነው፣ በአምሳሉም ነው የተፈጠርነው እና ከሁሉም በላይ አብልጦ ሁሉን ነገር በምድር ላይ ስልጣን የሰጠን እድለኛ የሆንን ሰዎች ነን ማለት ነው። ስለዚህ እኔ እድለኛም ጠንካራም ነኝ ብሎ ለራስ መንገር በጣም ወሳኝ ነገር ነው ማለት ነው። አራተኛው እንግዲህ ዛሬ ቀኑ በጣም አዲስ ነው ማለት ነው። ጠዋት ስንነሳ ዛሬ ለእኔ ቀኑ አዲስ ነው እስኪ ብላችሁ ጀምሩት። ቀኑ አዲስ ነው ስትሉ ሁሉም ነገር አዲስ ይሆናል። ምክንያቱም የሰው ልጅ የሰው ልጅ አእምሮ አዲስ ነገር ይወዳል። አስባችሁታል? ለበዓል ምናምን እንኳን አዲስ ልብስ ሲገዛለ ምን አይነት ስሜት ነው የሚሰማል? ስለዚህ ዛሬ ቀኑ ለእኔ አዲስ ነው በጣም ደስ ይላል በጣም ያምራል ብሎ ለራስ ያንን መናገር በጣም ወሳኝ ነገር ነው ማለት ነው። እኔ ራሴ አዲስ ነኝ፣ ምክንያቱም ትላንት የነበርኩትን አይደለሁም። ተኝቼ ስነሳ ሞቼ ነው የተነሳሁት። ወይም ሞተን ነው የምንነሳው። እንቅልፍ የሞታናሽ ነው ይባላል። ስለዚህ ዛሬ ቀኑ እኔም አዲስ ነኝ የሚለውን ቀን በተደጋጋሚ በመንገር ብዙ ነገሮችን ወደ ራሳችን አዳዲስ ነገሮችን ማምጣት እንችላለን ማለት ነው። ሌላው ምንድነው? እኔ ድንቅ ነኝ ብሎ ማሰብ፣ ምክንያቱም ሁላችንም ልዩ ነን። ሁላችንም የእያንዳንዳችን የሆነ የተሰጠን ልዩነት አለ፣ የተሰጠን ችሎታ አለ፣ የተሰጠን ክህሎት አለ። የተሰጠን ማንነት ስላለ ሁላችንም በየራሳችን ዩኒክ ነን፣ ልዩ ነን። ስለዚህ እኔ ድንቅ ነኝ ብሎ ራስን ለራስ በተደጋጋሚ መንገር፣ እኔ እችላለሁ፣ እኔ ድንቅ ነኝ ብሎ ለራስ መንገር በጣም ወሳኝ ነገር ነው ማለት ነው። ስድስተኛው የህይወት መሪ እኔ ነኝ። ብዙ ሰው ነገሮችን ለማማከር ይሞክራል የሆነ ነገር ሲገጥመው ለማማከር ይፈልጋል። ግን አንዳንድ ሰዎች ፈልገው የሚሆን ሳይፈልጉ ብዙ ጊዜ እንደጠበቅነው አይነ መልስ ላናገኝ እንችላለን። አሉታዊ መልሶች ሊመጡብን ይችላሉ። ከአዎንታዊ ይልቅ አንዳንድ ጊዜ አሉታዊ መልሶች ስለሚበዙ ራሳችን ለራሳችን ፈጣሪያችንን አማክረን ሰው አናማክር፣ ሳይሆን ግን የምናማክረውን ሰው መምረጥ ለማን ነው፣ ይሄን ብል የሚረዳኝ ማን ነው ብሎ ለራስ መንገር። ያንን በጣም ወሳኝ ነገር ስለሆነ የህይወቴ መሪ እኔ ነኝ የሚለውን ቃል በተደጋጋሚ ነገሩት። ራሳችን ደግሞ ህይወታችን የግዴታም ራሳችን ለራሳችን መምራት አለብን ማለት ነው። ሌላው እዚጋ ማካፍላችሁ ምንድን ነው፣ ሰባተኛው እኔ ጤነኛ ነኝ። ጤነኝነት ከብዙ ነገሮች ጋር ይያያዛል። የሰው ልጅ የግዴታ ታሞ ሐኪም ቤት መሄድ የለበትም ጤነኛ አይደለም ለመባል ጤነኛ ሀሳብ የማያስብ ሰው በራሱ ያ በጣም በጣም በጣም ከባድ ነገር ነው ማለት ነው። የሰው ልጅ ሀሳቡ ነው በሽታ የሚሆንበት እና በሀሳብ ነው ልክ ጤናችንም የሰውነታችን አካላትም ሆነ ውስታችንም ሆነ ላያችን ፊታችንም እንግዲህ መልካም ነገር ባሰብንበት ጊዜና አሉታዊ የሆኑ ነገሮች ባሰብንበት ጊዜ የሚፈጠረው ልዩነት ማየትም ትችላላችሁ። በራሳችሁ ሞክሩት፣ ማየት ትችላላችሁ ማለት ነው። ስለዚህ መልካም ሀሳቦችን ማናስብም ከሆነ ጤነኛ አይደለንም ማለት ነው። ግን ብዙ ጊዜ ሰዎች እኔ እኮ ያመኛል፣ እንዲህ ነኝ፣ እኔ አሞኝ ምናምን የሚል ነገር አለ። ግን ቢያመንም እንኳን እኔ ጤነኛ ነኝ እግዚአብሔር ይመስገን በማለት እንግዲህ ይህን ቃል በመጠቀም ምን ማድረግ ይቻላል ማለት ነው። እኔ ጤነኛ ነኝ ብሎ በማሰብ ጤነኛነትን ወደ ራስ መሳብ ይቻላል ማለት ነው። ሌላው ምንድን ነው? እኔ አወንታዊ ነኝ የሚለው ቃል በጣም ወሳኝ ነው። በተደጋጋሚ እኔ አወንታዊ ነኝ፣ እኔ አወንታዊ ነኝ። ከዚያም ደግሞ አወንታዊ ነኝ የሚለው ቃል ብቻ ወሳኝ ሳይሆን አወንታዊ የሆኑ ነገሮችን ሚዲያም ስንከታተል ጥሩ ጥሩ ነገር የሚያስተምሩ ነገሮችን መከታተል ከኛ ጋር የሚሄዱ ነገሮችን ማየት። ምክንያቱም የሰማ ነው ያየነው ነገር ምን ይሆናል፣ ወደ ራሳችን ነው ሪያክት የሚያደርገው። ለምሳሌ ሰው አንድ ሰው ይሄ ነገር ይፈጠርብኛል፣ ይሄ ነገር ይፈጠርብኛል ብሎ እያሰበው እየፈራ ወይም ደግሞ እያየም ከሆነ በዛ በእንትን በስዕሉን በመሰማበት ምቅስበት ወደ ራሱ እየሳበው ነው ማለት ነው። ስለዚህ ምን ማድረግ ማለት ነው፣ በቻልነው መጠን ጥሩ ነገሮችን ማየት፣ በምስጋና መሞላት እንዲሁም ደግሞ የምንጠቀመው ነው ሚዲያ መምረጥ በጣም ወሳኝ ነገር ነው። ከዛ ውጭ ደግሞ እኔ አዎንታዊ ሰው ነኝ በማለት ለራስ ከራሳችን የምናወጣውንም ቃል በመምረጥ አዎንታዊ የሆኑ ነገሮችን እንግዲህ አዎንታዊነትን ራሳችን ላይ አፕላይ ማድረግ እንችላለን ማለት ነው። ሌላው ዘጠነኛው እኔ ጽኑ ነኝ እኔ ቀጣኝ ነኝ ብሎ ለራስ መንገር። ብዙ ሰው ጀምሮ ያቋርጣል። ያስበውን ነገር ይኖርና ያስብ ያስብ ያስብና ግን ይሁን የተስፋ የመቁረጥ ስሜት በመሀል ይመጣበታል። የዘን ሰዓት እኔ ጽኑ ነኝ ብሎ ጽኑ ስላደረግከ ፈጣሪ ወይ አመሰግናለሁ ማለት ይችላል። ግን እኔ ጽኑ ነኝ እኔ ቀጣይ ነኝ። እንግዲህ የሚያጸና ፈጣሪ ነው፣ የሚያጸና የሚያደርግ ሁሉም ነገር አድራጊ ፈጣሪ ነው። ስለዚህ በፈጣሪ ኃይል ቀጣይ ነኝ፣ ጽኑ ነኝ ብሎ ለራስ በተደጋጋሚ በመንገር መልካም ነገሮችን ወደ ራስ መሳብ ይቻላል ማለት ነው። እንግዲህ ኃይላችን ሲደክም እኔ ቀጣይ ነኝ እኔ ጽኑ ነኝ ብሎ ለራስ መንገር አንተ ስላጸናኸኝ ቀጣይ ስላደረከኝ አመሰግናለሁ ብሎ ለራስ በመንገር እነዚህን ቃላቶች በተደጋጋሚ አብሶ ስንነሳ መጽሐፍ ከቻልን እየጻፍን ብንደጋግማቸው እነዚህን ነገሮች ራሳችን ላይ አፕላይ ማድረግ እንችላለን ማለት ነው። ሌላው አስረኛው የተግባር እኔ የውጥ የውሳኔና የተግባር ሴት ነኝ የሚለውን ነገር ብንጠቀመው በጣም ወሳኝ ነው ማለት ነው። ምክንያቱም ሰው ከወሰነ በኋላ ወደ ተግባር መግባት አለበት። እነዚህን ቃላቶች ለራሱ እየደጋገመ በንግግር ቁጥር ግን ለእነዚህ የሚያስፈልጉትን ነገሮች መተግበር አለበት፣ መወሰን አለበት። ስለዚህ መወሰን እና የተግባር ሰው መሆን በጣም ወሳኝ ስለሆነ እነዚህን ቃላቶች እንግዲህ ለራሳችሁ ደጋግማችሁ በመንገር ለራሳችሁ ደጋግማችሁ በመጻፍ በማመስገን በብዙ ነገሮች ራሳችሁ ላይ አፕላይ አድርጋችሁ ብዙ ነገር እንደምትለወጡበት እጅግ በጣም እርግጠኛ ነኝ ማለት ነው። እንግዲህ ዛሬ ላካፍላችሁ የወደድኩት ይሄንን ነው። እንደተማራችሁበት እጅግ በጣም እርግጠኛ ነኝ። ስለዚህ አመሰግናለሁ። ሁላችሁም ያላችሁን አስተያየት፣ ሀሳብ በኮሜንት ቦታ ላይ ያስቀምጡልኝ። ስላገኛችሁ ደስ ብሎኛል። መልካም ጊዜ